የሆስፒታል እየመራ ወደ ቤቱ ይመልሳችሁ ወደ ተዋህዶ ይመልሳችሁ። እውነት ያለው በዚህ ነው፣ ጥልቅ ያለው በዚህ ነው፣ እምነት ያለው በዚህ ነው፣ ክርስትና ያለው በዚህ ነው፣ እውነተኛ ሱቀት ያለው በዚህ ነው። እግዚአብሔር መስዋዕት የሚቀበልበት የሚያሳርግበት፣ የልጆቹን መስዋዕት የሚያሰጠው በዚህ ቤት ነውና እውነት ወደ ሆነው ተዋህዶ እግዚአብሔር ይምራል። እንኳን ለገናናው መልአክ ለፈጣኑ መልአክ ለየዋው መልአክ ለአሳዳጊያችን ለጠባቂያችን ለቅዱስ ሚካኤል ዓመታዊ በዓሉ አደረሰን አደረሳችን። አዎ፣ ምስጋና ለእግዚአብሔር። ለመሰዋት በእልልታ በጨብጨባ እዚህ ቦታ ለመቆም ቀጠሮ የያዙ ሞት የቀደማቸው እግዚአብሔር የሰበሰባቸው በረከት ከት ያሉ ወገኖቻችን የሉም። እኛን ለምስጋና ከጠራን ለውዳሴ ካቆመን ምስጋና ያንስበታልና ዓመት መድረስ ቀላል አይደለም። አዎ በዚያን ሰዓት በዚያን ጊዜ ወበወቱ መዋዕል በዚያን ወራት በዚያን ጊዜ ታላቁ መልአክ ቅዱስ ሚካኤል የሰውን ልጅ እርዳታ ያስፈልገዋልና ሰውን ለመርዳት ሰውን ለማገዝ ከሊቃውንቱ ጋር በቅኔ ማህሌት ለመገኘት ከደጋጎቹ ካህናት ጋር በመቅደሱ ለመቆም ከደጋጎች ምእመናን ጋር በቅድስቱ በገረገራው ለመቆም ይነሳል። ቅዱስ ሚካኤል ያልተነሳበት ቅዱስ ሚካኤል ልፊች ዓለም ያልቆመበት ቅዱስ ሚካኤል ለሁላችን ያልተገኘበት ፈጥኖ እንደ ኦፍ አርያም ያልደረሰበት ጊዜና ሰዓት የለምና ቅዱስ ሚካኤል ይነሳል። ሰዓት ስለሌላ በራርጌ ነው የምነግራቸው። ቅዱስ ሚካኤል ሲነሳ እንዲሁ አይደለም። ለስራ ነው የሚነሳው፣ ለአገልግሎት ነው የሚነሳው የሚያሳርገው መስዋዕት አለ፣ የሚቀድሰው የሚባርከው አለ። ቅዱስ ሚካኤል ሲነሳ ዝም ብሎ አይደለም። ቅዱስ ሚካኤል ይነሳል ብሎ ነቢዩ ዳንኤል የተናገረው ገና አስቀድሞ ነው። እውነት ነው። ጠብ ባልተፈጠረበት ሰው ባልተፈጠረበት ሰው ባልተገኘበት ይቺ ዓለም በመላእክት መልታ በነበረችበት ሰዓት ገና በሰማይ ጠብ በነበረበት አሃዜ መንጦላዕቱ ሆኖ የተፈጠረው ከመላእክቱ ሁሉ ልቆ በማዕረግ በከፍታ ከፍ ብሎ የተፈጠረው ሳጥናኤል ዝቅ ብሎ ቢያይ ፍጥረታትን ሲርመሰመሱ፣ ኃላፊ፣ መጋቢ፣ ፈጣሪ፣ አዛዥ፣ ናዛዥ ባለቤት የሌለው መስሎት ከፍ ብሎ ቢያይ በአርያም ሲያጣ አነ ፈጠርኩክሙ ብሎ

ሊቃደም ሊቀ መላእክት ሆኖ የመላእክት ሁሉ አለቃ በመላእክት ሀገር ላይ በመላእክት ከተማ ላይ ሊቀ መላእክት ሆኖ የተነሳው ቅዱስ ሚካኤል ነው። ዛሬ አይደለም ገና ከሰማይ ነው ትንሳኤ የጀመረው መነሳቱ የጀመረው ወደ ምድር ወርዶ ደግሞ የሰው ልጅ በመከራ የሰው ልጅ በጭንቅ የሰው ልጅ በችግር ውስጥ መኖሩን ሲያይ ሲገነዘብ ተነሳ። ለእናታችን ተነሳ፣ ለአባቶቻችን ተነሳ። ዛሬ በሰፊው በየአመቱ የምንማረው ልብን ሰቅሶ የሚይዝ ህሊናን የሚቆጠቁት ከአይምሮ በላይ የሆነ የእስራኤላውያን ግፍ ነው፣ የእስራኤላውያን ምከራ ነው። የሌሎችም የአባቶቻችን ጽዋቶ ምከራ አለ። ቅዱስ ሚካኤል ያሻገራቸው፣ ቅዱስ ሚካኤል የጎበኛቸው፣ ቅዱስ ሚካኤል ያያቸው ከዛ መካከል አንዷ እንባዋን ወደ ሰማይ የረጨች የሰው ያለ እያለች በመከራ ውስጥ እንድትኖር የተፈረደባት ከእስራኤላውያን ሴቶች መካከል በጭንቋ በመከራ ያላገጡ ግብፃውያን፣ የሳቁ ግብፃውያን፣ የአፌዙ ግብፃውያን፣ ምጧ ሊመጣና በምጧ ሰዓት ራካችሁ አሳርፉኝ፣ ምጤ መጥቷን፣ ልጄን በሰላም ልገላገለው፣ አይኔንም አይኔ ልያለው አይኔን ባይኔ አይቼ የሰጠኝን ውሃውን አርግቶ ሰው ያደርገውን ፈጣሪ እንላመስግ ነው እባካቸውላ፣ ስትለምን ተለማኝ ጠፋ። አበሻ ቢሆን ቀበቶን ፍታ ተብሎ ይጎራደዳል፣ ይጨነቃል፣ የምጥን ነገር ያቃል አበሻ። እነሱ ግን ጨክኑባት! ልጇን ሰው ጭቃ ላይ ጡብ ላይ ወልዳ እንድትረት ተፈረደባት። በዚህን ሰዓት እያመኑ መንደር በዚህ ሀገር የለምን ብላን በኋል ወደ ሰማይ ረጨች። እኔ ዋን ተቀብሎ ዝም አላለም። ሙሴን አስነሳላት። እግዚአብሔር ሙሴን የሚያክል ነቢይ ተነሳ። ወገኖቼ በንባ ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ ሰው ያላየላችሁ የሚመስላችሁ ሰው ስላችሁ የሚመትላችሁ በጭንቀታቸው እግዚአብሔር አለ። ማንን ያስነሳል? እንደ ሙሴ የቅዱስ ሚካኤልን ያስነሳል። እንባቸውን ለማበስ ክራቃችሁበት ወደ በረከት ለማቅረብ የቅዱስ ሚካኤልን እግዚአብሔር ያስነሳዋል። እሱ ብቻ አይደለም። ሙሴ ከተነሳ በኋላ ህዝቡን ከባርነት እየመራ ወደ ከነአን ማርና ወተት ወደ ምድር እንዲገቡ የመራማን ነው አባቶቻችን ሚመራ ማን ነው? እግዚአብሔር ያስነሳው ዳንኤል የተናገረለት ስለ ሰው ልጅ ሁሉ በዛን ሰዓት፣ በጭንቅ ሰዓት ቅዱስ ሚካኤል ይነሳል ተብሏልና፣ ሚካኤል እየመራ የሰማዩ እያዘዘ አንዱ ባቸው እንቅፋትና ይሆንባቸው እንቅፋትና ይበዛባቸው መሬት ላይ ሆኖ እንዲመራቸው ለሊቱ ደግሞ በብርሃን እያበራ ከሰማይ ደመ ምናን እያወረደ እንዲመግብ በሰባት ዘመና ነው የሚሉት አባቶቻችን።

ከተዋህዶ ቤት ይወጣችሁ ሞስሊካይል እየመራ ወደ ቤቱ ይመልሳችሁ፣ ወደ ተዋህዶ ይመልሳችሁ። እውነት ያለው በዚህ ነው። ጽድቅ ያለው በዚህ ነው። እምነት ያለው በዚህ ነው። ክርስትና ያለው በዚህ ነው። እውነተኛ ሱቀት ያለው በዚህ ነው። እግዚአብሔር ሄር መስዋዕቱን የሚቀበልበት የሚያሳርግበት፣ የልጆቹ መስዋዕት የሚያሰጠው በዚህ ቤት ነውና እውነት ወደ ሆነው ተዋህዶ እግዚአብሔር ይብራ እየመራ ወሰዳቸው ማን

ቆይ በላይ እየገነቡ ዛሬ የግብጽ ፍራሚኖች የዓለም የቱሪስት መስህብ ቦታ ናቸው። ገቢ ያስገኛሉ። ግብፃውያን ከዛ ይጠቆማሉ ይጠቀማሉ። የእስራኤላውያን ላብ ነው ይላሉ። የእስራኤላውያን ደምና ጥንት ነው ይላሉ፣ አባቶቻችን ሲያስጠሉ። ስለዚህ ያንን መከራ ዛ ቦታ ላይ መልሶ እንዲገነቡ ሌላ ስራም እንዲሰሩ ከተማዋን እንዲ ነጻ ሙሉት ተገኝቷልና ከሀገራቸው ተነቅለው ሲወጡ ፈርዖን ከነ ሰራዊቱ ከኋላ እነሱ ለመመለስ ወደ ማርነት እንዲመለሱ እነሱም ወደፊት ሲጠሙ፣ መንገድ ላይ ግን ብዙ መከራ ነበረ። እንዳሰውታል ወደላቸውም ነበረ የአርባ ቀን ጉዞ አርባ ዓመት እንዲጓዙ አድርጓቸዋል። ወገኖች እንደ ቀልድ ጀመር መክትና

ከኋላ ጠላት ሲለብስ ሙሴ ቀ የሚረዳኝ ሲበራኝ የነበረ እግዚአብሔር ይህን እዚህ ህዝብ ያስነሳው ቅዱስ ሚካኤል፣ የታላለ ቅዱስ ሚካኤል ፈጥሮ ደራስ ተነቢያቱ ከአባቶቻችን ጋር የነበር ከነጋጎቹ ጋር የነበር ከአፋርቶች ጋር የነበር የታላለ ቅዱስ ሚካኤል መጣ። ቅዱስ ሚካኤል ሙሴን እጅ ናሳሌል እጅ ናሳሌል ሙሴ እጁን አነሳ። ሰ ሰማውያን ተሻገሩ። ግብጻውያን በኋላ ሲገቡ እነሱን አጥረግ ብሎ ወሰናቸው። ይህንን መላክ ነው የምናከብረው፣ ይህንን መላክ ነው የምናገለግለው፣ ይህንን መላክ ነው በዛሬው ቀን የምንጠራው። ባህርን ከፍሎ የሚያሻግር መልአክ። በገኖች በችግራቸው ወለካች ሁሉ ከፍሎ ያሻግራቸው። ማነው ያሻግረን? ማነው ያሻግረን? ቅዱስ ሚካኤል። ለዚህ ነው ቅዱስ ሚካኤል የተነሳው። ይህ ብቻ አይደለም፣ የቅዱስ ሚካኤል ስራ ኢትዮጵያን ለማንሳት ይፈልጋል፣ መቀስቀስ ይፈልጋል። የተኛውን የአፍሪካን ወጣት አይምሮ መቀስቀስ ይፈልጋል። ቅዱስ ሚካኤል ሲገሩ፣ ዛሬ ሲገለጥ፣ ዛሬ ሲነሳ፣ መነሳት ብቻ አይደለም፣ የተከበረበትን የተሸመበትን ቀን ነው። ቅዱስ ነገር ያቻለው ሲሾም ዝም ብሎ አይደለም፣ እኛን ለመሾም ነው። እኛን ለማክበር ነው። እኛን ለማክበር ነው። በተለይ ኢትዮጵያውያን ወጣቶችን ለማክበር፣ ኢትዮጵያውያን አባቶችን ለማክበር፣ ኢትዮጵያውያን እናቶችን ለማክበር። ለምን አለም ወደ ኋላ ቀርቶ አለም የናቀውን የቃል ኪዳን ታቦት አለም የተውን ፊቱ ወደ ታየት ጀርባውን ለእግዚአብሔር በሰጠበት ዘመን ለሶስት ሺህ ዘመናት የቃል ኪዳኑን ታቦት ተሸክማ አምላከ ሚካኤል የምትል አምላከ ከተቅራሚያት የምትል አምላከ ገብረ መንፈስ ቅዱስ የምትል

ይህ ትፈልጋለች፣ ወጣት ትፈልጋለች፣ አባት ትፈልጋለች፣ እናት ትፈልጋለች፣ ማን ኢትዮጵያ አፍሪካ የሚሰራ ኩሉ አፍሪካዊ ነኝ፣ ኢትዮጵያዊ ነኝ፣ ኩሉ አፍሪካዊ ነኝ። ይሄንን አሳብ የሚያስብ አይኖሮ ማንሳት ይፈልጋል፣ መቀስቀስ ይፈልጋል፣ የደወሌ መጥቶ አይኖሯችን መንካድ ይፈልጋል ዱስ ሚካኤል በልቦናችን የሚነሳው። ስለዚህ ቅዱስ ሚካኤል ለሁላችንም፣ ቅዱስ ሚካኤል ለኢትዮጵያ፣ ቅዱስ ሚካኤል ለካህናቱ፣ ቅዱስ ሚካኤል ለምእመናኑ፣ ቅዱስ ሚካኤል ለድሆቹ፣ ቅዱስ ሚካኤል ለሁሉም የሚነሳበት ጊዜ ነው። ለሁላችን የሚነሳ ከተኛንበት ያንሳል።